ድሮ ነበር እንጂ መጥኖ መደቆስ። አሁን ምን ያደርጋል ድስት ጥዶ ማልቀሳል። የሀገሬ ሰው ስታርት ማለት ነው። አንድ ኪሎ አበባ ፍቅር አይገዛም። ፍቅር አይገዛውም አበባ። ያብ ያብ ያብ። ተበላህ ተበላህ ተበላህ።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 ቪዲዮን አይታችሁ ብታል ብዬ አስባለሁ። ቪዲዮን ስትጀምሩ የኔን የሉንም ላይክ እያደረጋችሁ ብትጀምሩ መልካም ነው። ከተመቻችሁ ላይ ካልተመቻችሁ ዲስላይክ ብቻ፣ ከሁለት አንዱ ማድረጋችሁን እንዳትረሱ ማለት ነው። ውድ ቤተሰቦች እንግዲህ የዛሬ ቪዲዮ ላይ ጠንበለሌ ልኡልዬ ልዑልዬ ስለሌለ በጣም ደስ ብሎኛል። ፍክትን ድምቅ ድምቅን ያልኩት ምክንያቱም የሱስም በጣም ስለሚጥማችሁ እሱ ከሌለበት እንደው ጨው የሌለው ሽሮ ታውቃላችሁ፣ እንደዛ ነው የሚሆንባችሁ እና የምትሰድቡት እና ዛሬ የምትሰድቡት ስላጣችሁ በጣም ደስ ብሎኛል። በነገራችን ላይ ቪዲዮ እየሰራሁላችሁ ድንገት ከቤተሰብ ተደውሎልኝ በጣም ደንግጬ ትንሽ አልቅሼ ነው ወደ እናንተ የመጣሁት በስመ አብ። ጌታሁን ራሱን ባይተናነቀኝ ነው ደንግጬ ነው እንጂ ምንም የተፈጠረ ነገር የለም ግን አክስቴን ስላመማት በቃ፣ ስልክ ሲደወል ሁላ ሌላ ነገር ነው የማስበው። ስደት ያለ ሰው ከባድ ነው። እና ተቋርጦብኝ ምን እንደማውራት ጠፋኝ። የሆነ በቃ ማለት የማውራት ሃፒታይት የተዘጋ ማለት ነው። ከየት ልጀምር? እሺ አሁን እንግዲህ ከየት ልጀምር? ይቅርታ አድርጉልኝ። ለማንኛውም ማለት ነው ልዑል ላይ ይመስለኛል ያቆምኩት፣ እና ልዑል ምንም አላችሁ ምንም። ዛሬ እንግዲህ የምትሰድቡት ሰው ስላጣችሁ ሄዱና ያው መስደባቸው አይቀርም እንግዲህ ሄዱባት። ችግር የለውም ትወጠዋለች፣ እሷ ማለት ነው እየጀመረችውን ትወጠዋለች። እና ውድ ቤተሰቦች ቪዲዮ ላይ እንግዲህ እንዳያችሁ ስያብም የተናገረው ነገር አለ። እኔ የለህኛ ነኝ አልሸነፍ ባይ ነኝ ብሏል። ያው ሰው የራሱ ጸባይ ሲታወቀው በጣም ደስ ይላል። ድርቅና አለብኝ ብሏል። አዎ ደረቅ ነህ፣ በጣም ድርቅና ነው። እስከዚህ ድረስ ነገሮችን እያከረረ እያከረረ አሁን እዚህ ውጤት ላይ እያመጣው። በነገራችን ላይ ማለት ነው ማንም ሰው ቢሆን የጣሉበትን ሲያነሱበት አይወዱም፣ ይሄ ይታወቃል። ለዛም ጭምር ምናልባት እንግዲህ አሁን ላይ ሄዱ ትልቅ የሚያስተምር ነገር እያደረገችል ነው ብዬ አስባለሁኝ። ሌሎች እንደምታስቡት ሌላ ነገር ይፈጠራል ምናምን ብላችሁ አታስቡት። ሲጀመር ህይወት እንደዚህ ቀላል አይደለም፣ ዝም ብሎ በአንድ ቀን አወጣችሁ የምጥሉት ነገር አይኖርም። ግን ደግሞ መማር አለበት፣ በቃ መቆንጠጥ አለበት። ሌላው ነገር ደግሞ የእንዳልክን ስም ለምንድነው መጥራት የምትፈሪ? ለምንድን ነው እንዳልክን ማጠሪው ምናምን እያላችሁ ቤተሰቦች እንትን እያላችሁ ነው። እኔ እንዳልክን መጥራት ፈርቼ ወይ ደግሞ ስለ እንዳልክ የሆነ ሳይመችን ቀርቶ ምናምን ሳይሆን ስለ እሱ ብዙ ነገር ስለማላቅ ነው። እኔ ነግሬያቸዋለሁ። በዛን ሰዓት አልከታተላትም ነበር ሄሉን ከእንዳልክ ጋር። እኔ እንዳልክን ጭራሽ አላቀውም። በሄሉ ነው ማቀው። ግን ደግሞ በሄሉ ማውቄው መጀመሪያ በነበራት ላይፍ ተናድጄ ስለነበረ ከናቲ ጋር በነበረው ነገር ሄሉ ላይ ተናድጄባት ስለነበረ ከዚህ ጋር የነበረው ነገር በሙሉ በቃ ውስጤን ነው ምነግራችሁ። ግልጹን ስነግራችሁ እውነተኛ ሕይወቱ አይመስለኝም ነበር። ለዛ እናደዳለሁ። ባየኋት ቁጥር ስለምናደድ ቪዲዮን አላይም ነበር። አላችሁም ተናገር፣ ያለውም ስለዚህ በማላቀው ነገር ላይ ወይ ደግሞ ባላየሁት ነገር ላይ ማውራት እንደዚ፣ ጥልቅ ብዬ መናገር አልችልም። አሁን ናቲና ውብዬም ብትሉኝ ሀ ብለው ሲመጡ ጀምሮ ስለማቅ እሷ ሳውዲ ሆና ሲደዋወሉ ምናምን ቪዲዮ የኢሞ ቪዲዮ ኮል ተደዋውሎ እሱ ሲቀርጽልን ወደኛ ሲያመጣልን ስጦታ የሆነ ጊዜ ልትመጣ ከዓመት በፊት ምናምን አስሏት ሲሰጣት የነበረው ስሜት ምናምን ይሄ ጭምር አለ ሁሉ ነገር እንደ ፊልም። ብትጠይቁኝ አሁን ስለነሱ መናገር እችላለሁኝ፣ እንዲሁም ደግሞ ስለ ናቴና እና ስለ ሄሉ ብትጠይቁኝ መናገር እችላለሁኝ። ለዛ ነው አሁን ሌሎችም አሉ፣ በጣም ብዙ ዩቱበሮች በአክሽ ማደግ የሚፈልጉ ያልታወቁ አሉ። በእነሱ ስሪባቸው ብዙም ልጆች ይሉኛል፣ ግን ግራ ይገባኛል። እኔ ቪዲዮ ሰውን ዩቱብ ሲከፍት ጀምሮ ሳየውና በመሀል ስከታተለው የሆነ የምሰራው ቪዲዮ ስሜቴ እኩል ስለማይሆንልኝ ነው። በቃ ይታገለኛል፣ አይመጣልኝም። መናገር የምፈልገው ነገር ደግሞ እናንተ ካላችሁ ሄሉ የት ትመጣለች? ችግር የለም ከእንዳልክ ጋር በቃ እናንተን፣ አይክፋችሁ እንደገና ደግሞ እንደገና ደግሞ ሳምሪ ለምንድን ነው መጥራት አለብሽ ካላችሁኝም እንዳልክ እንዳልክ እንዳልክ ስሉ ላለ እኔ ችግር የለብኝም። አንደኛ የሱ የሚለቃቸው ቪዲዮዎች በሌላ ሰው ቤትም ሲለቅ ቪዲዮ አይደርሰኝም። የሱ ቤት ብቻ ነው የሚደርሰኝ። የእሱ ቤት ደግሞ እየሰራውላችሁ ነው፣ እያያችሁ ነው። ከዚህ በላይ እንዴት እንድጠራው እንደፈለጋችሁ ባላውቅም ማለት ነው፣ እንደማውቀው ጥሪው ልትሉኝ አችሉም መቼስ አሁን እናንተም ሰውን በምትወዱት ልክ አደለ የምትለኩት? ወይም በምታቁት ልክ አደለ የምትለኩት? እንደዛ ስለሆነብኝ ነው፣ ስለሱ ብዙ ነገር ማውራት አልችልም። ያላየሁትን ወይም ደግሞ ያልተሰማኝን ስሜት ማውጣት አልችልም። እኔ በነገራችን ላይ እያስመሰልኩ ሳይሆን ስሜቴ ነው የምናገረው። ቪዲዮ ላይ ከልቤ እየተሰማኝን ነገር ስለምናገር ስለዛ ሰው የሆነ ነገር ላውቅ ይገባል። ለዛ ነው የማይመጣልኝ። እና ደግሞ እኔ አሁን ይሄ ለምሳሌ በሄሉ ስም ክፈቱ ገና ቪዲዮን ያየሁት ዛሬ ነው ተሰራለውሁ ስለ ሄሉ መጣች። ከዛ በኋላ በመሀል ስለ ቪዲዮ አወራሁኝ ስለምን ነበር ያላችሁ ጊዜ ርስጣ ጽፋት ነበር ኮሜንት ላይ ምን ሄሉ ማን ነበር የተከፈተው ድርጅት በስሟ፣ አሁን እሱን ግዴታ ማኔጅ ማድረግ አለባት ሄሉ። እውነቴን ነው እንዴ፣ እሱ ለእሷ ደክሞ እንደዚህ ለፍቶ ይሄንን የመሰለ ድርጅት ከፍቶማ፣ ማንም ማናጀር ሊሆን አይገባም። ራሷ ራሷ ናት ማኔጅ ማድረግ ያለባት አደል? ቤተሰብ አዎ። እሷ ናት። ስለዚህ በቃ እንዴ፣ እንስማማለን። እንዳታስቡ እንስማማለን። እና እኔ ለማንኛውም እሱን መጥራት ፈርቼ ወይ ደግሞ እሱን ዝቅ አድርጌው የሆነ ነገር ምናምን ስሜት አይግባችሁ። አንደኛ እንደነገርኳችሁ በደንብ ጠልቄ ስለማላውቀው ሰው ሳወራ ስለማልችልበት ነው። በዛን ሰዓት የምከታተላቸው ቢሆን ኖሮ በእርግጠኝነት እንዲህ እንዲህ እንዲህ ከእሱ ጋር ብትሆኝ ብዬ መናገር እችላለሁ። ግን ሳሏሻችሁን የሄዱን በዛን ሰዓት ማየት የነበረው ከፋሚሊዎቿ ጋር በምትሰራ ሰዓት ነበረ እንጂ ከሱ ጋር የነበራት ቪዲዮዎችን እያየሁ አልነበረም። ለምን እኔ እንዳልክ እንጥላቸው አይደለም። እዚህ ጋ ልታውቁ የሚገባው ነገር ስለማላውቀው ሰው እንዴት ልጠላው እችላለሁ? እኔ የተናደድኩባት በዛን ሰዓት በሄሉ ነው፣ በቃ በሄሉ ውስጤ ስለተናደደባት ሌሎቹ ቪዲዮቿን ያሉ ከሱ ጋ ያላትን ቪዲዮ አላይን። በቃ ግልጹን ስነግራችሁ ነግሬያችኋለሁ። ምን እንደ ፊልም ነበር የሚመስለኝ፣ ወይም ደግሞ ለስራ ብለው የተገናኙ አይነት ጭምር ነው የሚመስለኝ። ስለዚህ የሚመስለኝ ነበር ነበር ነው ደግሞ የሚመስለኝ ብላችሁ አሁን ደግሞ ሳሉትና ሌላ ነገር አውሯላችሁ ነበር የሚመስለኝ እና በቀና እናደድ ነበረ ከናቴ ጋር የነበረው ነገር ምናምን እያሰላሰልኩኝ ለዛ ስለ እሱ አሁን ብትጠይቁኝ እንዲ ነው መናገር አልችልም። ነገር ግን አሁን ስለሚሰራቸው ቪዲዮዎች ግን እያየሁት ስለሆነ ልጁን በመሃል እየሰራው ነው እያስገባሁላችሁ ነው፣ ይህን ደግሞ እያያችሁኝ ነው። ለምሳሌ አሁን ትናንትና ስለተከፈተው ስለ ድርጅቱ ቀን የተወሰነ እንደገና ስላለው ጥረት ስለሆነው ነገር የሆኑ አንዳንድ የሚሆኑት ነገሮች ውሸትም ሲኖሩ እውነትም ሲኖሩ እያመጣው እየሰራሁኝ ነው በዚህ መቼ ምን ትላላችሁ ማለት ነው። ተረዱኛላችሁ ብዬ አስባለሁኝ እና በዚህ የያዙት ምክንያቱም በተለይ አንድ እህቴ በሁለቱም አካውንቴ ስለምትከታተኝ ከልብ አመሰግናለሁ። በትህትናም ስለጠየቅሽኝ ከልብ አመሰግናለሁ። ምክንያቱም እውነተኛ ወደዚህ ሲኖራችሁ እንደዚህ ነው ይስተካከል ነው የሚላችሁ። ይሄ ነገርሽ ለምንድን ነው እንዲህ ያላረግሽው ሳምሪ ይስተካከል የሚላችሁ ሰው እና አንቺ ማን ስለሆንሽ ነው ከሊ እንዲ የምታረጊው የሚላችሁ ሰው አንድ አይደለም። ማን ስለሆንሽ ነው የሚላችሁን ሰው እልህ ይዛችሁና ስለዛ ሰው መጥፎ እንድታወሩ ይገፋፋቸዋል፣ ወይ ደግሞ እናንተ መጥፎ ቪዲዮ እንድሰሩ ያደርጋቸዋል። ግን ደግሞ በሀሳብ መልክ ልክን ያሁን እንደዚህ ሀሳብ እንደምሰጣችሁ እናንተም ደግሞ ሳምሪ፣ ይሄ ለምንድን ነው እንደዚህ የማታረጊው ሌሎች እንደዚህ እየጠራሽ አደለ እሱን ለምን አጠሪው አይነት ሀሳብ ሲሰጠኝ ደግሞ ትክክለኛውን ምላሽ ወደ እናንተ አቀርባለሁ ማለት ነው ስለዚህ አሁን እንቀጥላለን ማለት ነው እና እና ወደ ቪዲዮ ወደ ዛሬ ቪዲዮ ልመለስ በመሀል የእሱ ሀሳብ ስለመጣ ነው መቼም ይሄኛው ቪዲዮ እያለ ስለ እንዳልክ ድርጅት አንጥቼ ብሰራ ዜጋ ማንም አታዩም እውነቱን ስነግራችሁ ማለት ነው ለዛ ነው ነገ ደግሞ እንዳልከ አዲስ ነገር ይዞ ከመጣ ይሰራል። ምንም እንዳታስቡ ማለት ነው ውድ ቤተሰቦቼ። ዞሮ ዞሮ መዝጋው ጭራሩ ሄዱ። ዛሬ እንግዲህ የወሰነችው ውሳኔ በማንኛችንም በሴቶች ህይወት የሚገጥም ነገር ነው። ያብ አልፈልግሽም ብሎ ከትናንት የሄደ ሰው እንደ ቀላል ነገር ዛሬ መጥቶ በህይወቷ ላይ በቃ እፈልግሻለሁ ነይ ብሏት እንድትሄድ እድል አትስጡ ሴቶች። ማንኛችንም ሴቶች ቢሆን ክዱት ወይ ትታችሁ ሂዱ እያልኳቸው አይደለም ግን ማንነታችሁን አሳዩት። ወንድ ልጅ እንደምትፈለጉ ሲያረጋግጥ ነው ከእናንተ ጋር የመኖር እድል ያለው። በቃ እንደምትፈለግ ማሳየት አለባት። ገባችሁ? ሁልጊዜ ስትንበረከክለት ግን ያ ሰው ምንድነው የሚያረጋት? እንደ አገልጋዩ እንደ ቤት አጋዡ ነው የሚቆጥራት። ወደፊትም ክብር ኖሮት ሊያኖራት አይችልም። ስለዚህ ሄሉ እየፈተነችው ማወቅ እንዳለበት ስሜቱ መረዳት እንዳለበት እያደረገች ነው ያለችው እንጂ በዚህ ሰዓት ሌላ ህይወት ጀምረ፣ አይደለም እውነቱን ስነግራችሁ ማለት ነው። ግን መረዳት አለበት በደንብ እንዴት ነው የውስጥ እግር ሾክ እንደሚመስል። አሁን የውስጥ እግር ሾክ ስትሄዱበት እንዴት ሊያራምዳችሁ ይችላል? ያም አላ፣ እንደዛ ማወቅ አለበት። እሱም እንደዛ ነው። ሰሞኑን ያረጋት ሲያረጋት የነበረው እንዲህ አየውሽ ነቀጤ፣ አብሯት አድሮ ነቀጤ። እንደዚህ የሚላሴት መሆን የለባትም እንዲህ እንድትሆን ሄሉን አትፍቀዱ። ሲጀመር ቤተሰቦቿ ማለት ነው የምትከታተሏት ኦዲየንሶቿ በቃ ቆፍጣናነቷን እንድታሳየ ነው ማድረግ ያለባችሁ። ቆፍጣና ነሽ ማለት አለባችሁ ሁልጊዜ። እሺ አሁን ሰሞኑን አንቺ ለወንድ ብለሽ ስታለቅሽ ነው የምትኖሪው፣ አንቺ እንደዚህ ነሽ ስትሉ አቃረማቸው አይደለም። እሺ እና አሁን ዛሬ ደግሞ እንደዚህ ቆፍጠን ብላ ስትመጣ ምን ልሁን ነው የምትሉት? ምን ልሁን ነው የምትሉት እንዴ፣ እና ደግሞ አንቺ አሽቃባጭ ልዩ ተብዬዋ ደግሞ ማለት ነው የሰው ህይወት ማበላሸት ቀልድ ነው? ወይም አንቺ ነሽ የሄሉን ህይወት ያበላሸች ወይስ ሄሉ ናት የያብን ህይወት ያበላሸች እስኪ ንገሪኝ። አንቺ ነሽ የሁለቱንም ህይወት ያመሰቃቃልሽው ሳትፈለጊ በመሀል ገብተሽ ማለት ነው። እንደማይወድሽ ልብሽ እያወቀው፣ እንደማይፈልግሽ ልብሽ እያወቀው በሱ በንዴት ክፍተት ውስጥ ገብተሽ የተጠቀምሽው አንቺ ነሽ ባሽ። ይሄንን ነገር ደግሞ መረዳት አለብሽ። አንቺ ለምሳሌ ሌላ ሰው በአንቺ ህይወት ውስጥ መጥቶ ቢወስንብሽ፣ ሄሉ ብትሆን በአንቺ ቦታ ምን ነበር የምታረጊያት? ምን ነበር የምታረጊያት? ሄሉ መጤ ብትሆን፣ ልክ አሁን አንቺ ከያብ ጋር ፍቅር እንደነበረሽ ሄሉ በመሀል ብትመጣብሽ፣ ስሜትሽ ምን ሊሆን ይችላል? ራስሽን ጥያቄ ውስጥ አስገቢ። እኔ በሆን ማለት አለብሽ እ እኔ በሆን ገባሽ። አንቺ ብትሆኝ ልታረጊ ማትሽውን ነገር ሰው ላይ መፍረድም ሆነ መወስን የለብሽም ለራስሽ ቆም ብለሽ አስቢ። እኔ ሰው ላይ ሰዎች ለእኔ ሊያደርጉብኝ የማልፈልገው ነገር ሰዎች ላይ ላደርግ አልፈልግም። ይሄንን ማወቅ መረዳት አለባችሁ። በቃ ይሄንን ነው ማሰብ ያለባችሁ። ከዛ ውጭ በተረፈ ደግሞ ሁሉ ነገር እኛ እንወስንልሽ፣ እኛ እንደዚህ እናድርግልሽ የሚባል ነገር የለም። ሰው ይመክራል ለምሳሌ በቃ ሄሉ እንደዚህ የሆነ ነገር ተፈጥሮ እንደዚህ እንደዚህ እንደዚህ ያጠፋች ቢባል ያንን ጥፋት ሄሉ በዚህ በዚህ መልክ ልታስተካከል ይገባል። እኔ አሁን ከሄሉ ምን ቅፋት ነገር አላደለ። ሁሌ እንደምሰሙኝ ሁሌ እንደምሰሙኝ እሱም እና አለባበስ አሁን ዛሬ የለበሰችው ልብስ እኔ አጠገቧ ብሆን ክብሪት ትንትን ብዬ ቀስ ብዬ ነበረ ጋድጀ ማቃጠለው ማለት ነው። በቃ ሌላ ነገር ሄሉን ልወቅስበት የምችለው ምንም አይነት ነገር የለኝም። የሴት ወይዘሮ የሴት ቁንጮ የሴት ጀግና ናት፣ ታጋይ ናት። በቃ ታጋይ። እኔ ታግላ ሕይወትን የምታሸንፍ ሴት በጣም ነው የምወደው። በተለይ ለወንድ የማትገዛ ይሄ አሁን ቪዲዮ ላይ አሁን ሄሎ የተገዛችሁ ለፍቅር እንጂ ለወንድ አይደለም። በነገራችን ላይ ለወንድ መገዛት ማለት ሁሉ ነገራችሁን ሰጥታችሁት እሱ ማኔጅ እንዲያረጋችሁ ማድረግ። ለምሳሌ ዩቲዩቧን፣ ለምሳሌ በወሩ የምታገኘውን ገንዘብ ልክ ገና ሳያገባት እያሰረ የሚያኖራት ሴት ልትሆን ወንድ የምትሆን ሴት በጣም ነው የምታናድደኝ። ሄሉ ደግሞ እያደለች የመጣ ወንድ ሁሉ ራሷ በራሷ ማኔጅ አርጋ እንዳመጣጡ የምትመልስ ልጅ ናት። ከሌሎች ዩቲዩበሮች ላይ ለየት የሚያረጋት ነገር ሄሉና ሄሉዎች፣ ሁለት ሄሉዎች ጀግና ናቸው። ያችኛው ሄሉ ደግሞ በተለይ በሃይማኖቷ ጠበቅ ያለች ልጅ ናት። ጎበዝ ናት። አሁን እንኳን የጠፋች ጸበል ሄዳ ነው አስቡት። ለራሷ ጊዜ ትሰጣለች። በቃ እነዚህ ሁለት ልጆች የማደንቃቸው በምክንያት ነው። ለራሳቸው ጊዜ ይሰጣሉ። ለወንድ አይበገሩም። ጽጌ ጽጌ ከሁሉም ደግሞ እሷ ትበልጣለ፣ የጨራሽ ከልጅነቷ ጀምሮ ራሷን ማኔጅ ማድረግ የቻለች ከቤተሰብ ጫንቃ ላይ በጊዜ የተላቀቀች ህይወትን ስቴፕ ባይ ስቴፕ በቅርብ ጊዜ መለወጥ የቻለች እግዚአብሔር ረድቷት ማለት ነው። ስለዚህ የማደንቃቸው ብዙ አሉ። በዛው ልክ ደግሞ የሚያናድዱኝ የሚሰጣቸውን ካራክተር እንደ ጅል የሚቀበሉ ራሳቸው ማሰደብ የሚፈልጉ ሴቶች ደግሞ አሉ፣ የሚያናዱ፣ ደሜን የሚያፈሉኝ ማለት ነው። ስለዚህ ሄሉ፣ ከዚህ ውጭ እሷ ላይ እማየው ፊዚካሊ ነገር የሚሆን በውስጡ አልታደረጋቸው የምችላቸው ነገሮች ምኮራባት ልጅ ናት ምኮራባት በቃ። ስለዚህ ለማንኛውም ውድ ቤተሰቦች ላይ ላይክሽር ሰብስክራይብ አርጉ፣ ኮሜንት ካላችሁ አሁንም አስቀምጡ። ወዳችኋለሁ። መልካም ጊዜ። ቪዲዮ እንዳይረዝም፣ ቻው ቻው